ኢትዮጵያ ውስጥ ሆነን በመታወቂያችን ወይም በፓስፖርታችን ኦንላይን የዩናይትድ ስቴትስ ባንክ መክፈት እንችላለን። ፓዮነር እንደምታዩት አፕሩቭ አድርገውኛል። ካርዱንም በፖስታ ቤት ይልኩላችኋል። ፊዚካል ካርድ ነው የሚኖራችሁ። ይሄ ካርድ ኦንላይን ላይ የትኛውን ቦታ ትራንዛክሽን መፈጸም ያስችላቸዋል። ይሄንን ባንክ ለመክፈት የሚያስፈልጉት የሚያስፈልጋችሁ ነገሮች እያንዳንዱን የሚለውን የምለውን ነገር ስሙኝ፣ ትከፍቱታላችሁ። አብረን እንየው ሰላም እንዴት ናችሁ? ውድ ቤተሰቦቼ ላይክ እና ሼር በማድረግ ትጀምራላችሁ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ትጀምራላችሁ። ፓዮነር እንዴት እንደምንከፍት በመጀመሪያ የሚያስፈልገን ጉግል አካውንቱን እንዴት እንደምንከፍት ነው። ክሬት ስታደረጉ ፎር ወርክ ማይ ቢዝነስ ሚላል እሱ ነው ክሬት የምታደረጉት፣ ምክንያቱም ለነሱ ልዩነት አለው ማይ ሰልፍ ሳይሆን ቢዝነስ አካውንት እንደዚህ ሳይን አፕ ብታደርጉ መጀመሪያ መክራችኋሉ። እሱን ሳይን አፕ አርጉ፣ ምክንያቱም ለእነሱ ቫሊዩ አለ። ይህንን ሳይን አፕ ካደረጋችሁ በኋላ ያላችሁን ኢሜል ቢዝነስ የከፈታችሁትን ቢዝነስ ኢሜል ትወስዳላችሁትን፣ ምን ታደርጋላችሁ? ኢንቫቶ ጋር ነው የምትሄዱት። ብዙ ሰው ሰርች ሲያደርግ ስለማይመች ሊንኩን ዲስክሪፕሽን ላይ ማስቀምጥላችኋለሁ። አካውንት ዶት ኢንቫቶ ዶት ኮም ብላችሁ ግቡ። ኢንቫቶ ብላችሁ ሰርች ስታደርጉ ሌላ ሊመጣ ስለሚችል ማለት ነው ብዙ የተመሳሳዮች ስለሚመጡ ያስቸግራል እና በዚህ ይጠቀማላችሁ ደን የሚወስዳችሁ ይሄ ነው ይሄን ይመስላል እንደምትመለከቱት እዚህ ጋር ከላይ በኢሜይልም አለ እዚህ ጋር በማኑዋልም መሙላት ትችላላችሁ ብዙ ሰው አንደርስታንድ እንዲያደርገው እኔ በማኑዋል ሞድ ላሳያችሁ ደን ስማችሁን የአባታችሁን ስም ኢሜላችሁን አዲስ የመታወቂያም ከዛ ሰልፊ ፎቶ ትነሳላችሁ ሰልፊ ፎቶ ከነቀኑ ይላችኋል ዊዝ ዴይት ይላችኋል ቀኑን ጽፋችሁ ሰልፊ ፎቶ መነሳት ነው ደን እንደምትመለከቱት ሁሉንም አፕሩቭ ሆኛለሁ። ሬንታል አግሪመንቱን የሚሰራ ሬንታል አግሪመንት መቀየር ያለባችሁን በኋላ ላይ አሳያችኋለሁ። ከዛ ይህን ስጨርሱ ሰሚት እንዳላችሁ ፓዮነር ቪር እንትን ኢንቫቶ ራሱ ማርኬቱ ፓዮነር ሬጅስትሬሽን አፕሩቭ አድርጓችኋል ይላችኋል። እንደምታዩት ፓዮነርም ደግሞ አፕሩቭ አድርገናል የሚል ሜሴጅ ይልክላችኋል። ይህን ሁሉ ከጨረሳችሁ በኋላ አፕሩቭ መሆናችሁን የሚገልጽ ኢሜይል ይልኩላችኋል። ሁለቱም ደን አሁን ስትገቡ ሎጊን ስትሉ ይቀየራል፣ ወይም ባላንስ ቅድም አያሳያችሁም ነበረ ባላንስ ይመጣሉ ማለት ነው። ሙሉ ይቀየራል። ኦልሬዲ አፕሩፍ ስላደረጓችሁ ከላይ ባላንስ የሚለው ይመጣል። ቅድም ባዶ ነበረ ስንከፍተው ካያችሁት፣ አፕሩቭ ስላላደረግን ዶክመንታችንን አፕሎድ ስላላደረግን እንደዚህ ባላንስ አያሳይም። ሶስት እንደምታዩት አሁን ካርዱን ኦልሬዲ አክቲቬት አድርግ ይለኛል። እኔ ጋር ሲደርስ ነው አክቲቭ ማድረግ እሱን አሁን ገና ስላልመጣ ቀኑን ያሳያችኋል፣ መች እንደሚደርስ መች እንደሚመጣላችሁ ስለሚያሳያችሁ ሲደርሳችሁ ነው አክቲቬት የምታረጉት። አክቲቭ እንዳታረጉት አሁን ምክንያቱም ስለሌለ በምንም አክቲቭ ልታረጉት አይችሉም። እንደምታዩት እዚ ጋር ዲቴይሉን እኔው ላሳያችሁ። ካርድ የሚለው ላይ ስትገቡ መቼ ኦርደር እንደተደረገ መች እንደሚደርስ በየትኛው አድራሻ፣ የት አድራሻ እንደላከውም ሙሉ ኢንፎርሜሽን ያሳያችኋል። ከዛ ካርዱ በእጃችን ሲገባ አክቲቬት እናደርገውና ከዛ መጠቀም እንችላለን ማለት ነው። ቅድም የነገርኳችሁ ሬንታል አግሪመንቱ ይሄ ነው። ይሄንን ነው ፕሪንት ታደርጉትና እንደምትመለከቱት አንድ ሰው እንዲፈርምላችሁ አድርጋችሁ ከዛ እናንተ አድርጋችሁ ሬንታል አግሪመንቱን እንደዚህ ማዘጋጀት ትችላላችሁ ማለት ነው። ሬንታል አግሪመንቱን አዘጋጅችላችኋለሁ። ከዛ እናንተ የቱን እንደምትቀይሩ ምኑን እንደምትቀይሩ ሙሉን ቪዲዮ በቀጣይ ያሳያችኋለሁ እንዴት እንደምትቀይሩ የትኝ ቀኑን ትቀይራላችሁ፣ አድራሻችሁን፣ ፖስታ ሳጥን ቁጥር እናንተ እዚህ ጋር ተከራይ የነበረው ሙሉ ኢንፎርሜሽናችሁ፣ ምናምን የምትቀይሩትን ቦታ አሳያችኋለሁ በደንብ ማለት ነው። ኮሜንት ላይ ያልገባችሁን ጥያቄ ጠይቁኝ። በሌላ ቪዲዮ እስክንገናኝ ሰላም።